ፍቅር ራሱ ያፈቀረውን እጋደማችን ሞሐመድ ተባህቆ ሃይማኖት። እስቲ ይህንን ጉር ተመልከቱት። እስቲ ይህን አምር በነገናችን ላይ ዩቴናስ፣ አንቺና መሰሎችን ማንም ሰውን አልመክርም። ኦርቶዶክስ ለምንሆን ሽምትኝ ለእግዚአብሔር መስጠት የሚገባኝን ትክክለኛውን ክብር ለመስጠት ነው። ሹመትም ማይኖራት እውቀትም ማይኖራት ጤናም ማይኖራት ሀብትም ማይኖራት ማርያም ስላለች ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃልናል። ሰላም ጤና ስጠል እንደተከበራችሁ የኢኦቲ ሪአክት ሰዎች ይደሞቃችሁልኝ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ የምንመለከተው እንግዲህ ቲክታክ ላይ ብዙዎችን እያነጋገረ የሚገኘው የእህታችን ዩቲናይስ ጉዳይ ነው እና ምን ተፈጠረ? እውነት ኦርቶዶክስ ሆናለች ወይስ አልሆነች የሚለው ነገር ዛሬ የምንመለከተው ነው የሚሆነው። ሁላችሁም ይህ ቪዲዮ ላይክ ማድረጋችሁን እናስረሱ። እነዚሁ ደግሞ ሃሳባችሁን ኮመንት ላይ ግለጹልኝ። ስብስክራይብ ምንድነው የማታረጉት? ለምንድነው የማታረጉት? አሁን ማርጉ ዩቲነስ የማታቃቱ ካላችሁ እንግዲህ ሰሞኑን በወንድማችን ውፎ ጉዳይ ላይ በጣም ነገሮች እንዲግሉ አድርጋ ያወጣችሁ ዩቲነስ ናትና እሱ ሲራችሁ ቪዲዮ ቫይራል ስለወጣ ነው ወንድማችን ውፎ ላይ ይሄ ሁላ ውርጅብኝ ቢኝ የወረደበትና እስቲ እሱን መልሶ መልስ አለ እዛ ጉዳይ ላይ እሱ ላሳያችሁና አሁን ደግሞ የተፈጠረው ነገር ምንድነው ይሁን ነገር የምንመለከት ይሆናል። አታፍሩበት አላችሁ ባይዘ መሐመድን በጣም ነው የምትሸማቀቁበት። ዊ ኖ ዳት መሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ሰሞን እንደምን ናችሁ? ሰሞኑን በቲክቶክ ከጠፋን በኋላ እነኝህን ቪዲዮዎች ወይም ሙሐመድን ታፍሩበታላችሁ የሚለውን ንግግሬን ትሬንድ አድርገውት በጣም በርካቶች ቪዲዮ እየሰሩብኝ ነው። እውነት ነው። ታፍሩበታላችሁ፣ ትሸማቀቁበታላችሁ። ስለምታፍሩበትም ነው ደጋግመን ውይይት ጥሪ ያቅርበንላችሁ የሸሻችሁት። በክርስቶስ አምላክነት ላይ ለዘመናት ውይይት ተደርጓል። በመጽሐፍ ቅዱስ ላይ ለዘመናት ውይይት ተደርጓል። እስቲ አንድ ውይይት በነብያችሁ ላይ ይደረግ ተብላችሁ ውስታዞቻችሁ አናደርግም ያሉት ፈርተው ነው። ዩቲ አይነው አንቺ ምንም ስለማታቂ ነው ይሄንን ኬዝ ይመስለኛል ቪዲዮ የሰራሹ ሚያቁት ግን ነቢያችሁ እንደሚያሸማቅቅ እንደሚያሳፍር፣ አስተምሮቱ ልምምዱ እያንዳንዱ የሚያሸማቅቅ ነው። አይደለም የሚል ካለ ይኸው አሁንም ኦፕን ቻሌንጅ አደርጋለሁ። በተለይም ኡስታዝ ካሊድ የሰራኸው ቪዲዮን ተመልክቼዋለሁ ያስተላለፍከውን ጥሪም አይቼዋለሁ ከውይይት ጋር በተያያዘ ቲክቶክ ላይ ለሚሰራው የተናገርካቸውን ሰምቼዋለሁ። ሰው ሼር አድርገውልኝ ነበረ ዘመዶችህ። ስለዚህ ለምን ውይይት ጥሪውን አንተ አትቀበልም? የውይይት ጥሪውን ነቢያችሁ እውነት ሮል ሞዴል ይሆናልን? አንተ የምታወራው እንዳለ መጽሐፍ ቁርአንህ ላይ ሌለ፣ ሀዲስ ላይ ሌለ። ለሰዎች እንዲስማማ አድርገህ የምንነግረው ነገር ውሸት እንደሆነ ያውቃለኝ። ለማያውቁ ቁርአን ላይ ያለ ነቢይህ እንደዚያ አስተማረ ስለሚመስላቸው ልሸውት ትችላለህ። እንደዛ በማድረግ ነው ህዝቡን የያዛችሁት፣ በመከላከል እንደዛ ነገር ስለሆነ እኛ የምንናገረው እውነት መሆኑን እኛ ስለምና ኮንፊደንስ ኖሮን ያው ጥሪ እናቀርባለን። እንደፍራችሁ ግን አመጡ ኡስታዝ ካሊድ ድጋሚ ጥሪ ያቀርብላለኝ መወየት እንችላለን መወያየት እንችላለን። እሱ ማይመጣ ከሆነ ደግሞ ሌሎች ኤኒ ኡስታዝ ኤኒ ሼክ ነቢያችንን አናፍርበትም፣ እንወያያለን ለሚል በሬ ክፍት ነው። በኮስት ዲቤት ማድረግ እንችላለን። ምናልባት በየቀኑ ሚስቱን እንደሚያሰልማት ሙስሊሞችን እንደሚያሰልመው ውስታዝ ቤት የመጣችሁ ጠይቁኝ ምናምን ማይል ውስታዝ መጥቶ ከኔ ጋ በኮንፊደንስ የሚወያይ ካለ በኮስት አምሬዲ ዩቲ። እንደውም ለአንቺ ሌላ አድቫንቴጅ ልስጥሽ። ቤትሽን ክፈቺ፣ የፈለግሽን ውስታዝ ጥሪ አንቺ ቤት መጥቼ መወያ እችላለሁ። አንቺ ቤት መጥቼ አንቺን ለማዳን ስል አንቺንና አንቺን ዙሪያ ያሉትን ለማዳን ስል ሙስሊም መሆንሽን ባቅም አንቺ ቤት መጥቼ ግን እወያያለሁ። አንቺ ቤት መጥቼ የፈለግሽውን ውስታዝ አንቺ በአንቺ ቤት ውስጥ አንቺ እየተቆጣጠርሽ እወያያለሁ። አንድ ውስታዝ አይደለም ገስቱም የሚችለው ዘጠኝ ሰው ነው አይደል? ስምንት ውስታዞችን ደርድረሽ ብቻዬን ሆኜ እኔ መጥቼ እወያያለሁ። አንቺ ቤት ውስጥ ብቻዬ መጥቼ መሐመድ ለሰዎች አሪያ ምሳሌ ይሆናልን? መወየ ይችላል። ሙሐመድ ብቻውን መቆም አይችልም የሚሉ ከሆነ አብዝተው ቅዱስ ጳውሎስን ስለሚወሱትና ስተኛ ነው ብለው ስለሚሉ ቅዱስ ጳውሎስን መደረብ እንችላለን። ሐዋርያው ቅዱስ ጳውሎስ ወይንስ ሙሐመድ ነው ለሰዎች አሪያ ምሳሌ የሚሆን ማንኛው ነው? አሸማቃቂ ያስተምሩን ያስተማረው ልምምድ ቆሻሻ ልምምድ ያለው ማንኛው ነው? መወየት እንችላለን። ዩቲ መቶ ፐርሰንት እርግጠኛው ይነግርሻለው። አንዱ ውስታዝ አይቀበልም። ይሄ ምልክት ይሆንሻል ተስልምና ለመውጣት ለአንቺ ብቻ ሳይሆን በአንቺ ዙሪያ ላሉ፣ ይህን ምልክት መልክት አስቀምጣለኝ። ምን አንዱ ውስታዝ በነቢዩ ላይ ደፍረው አይወያይም። አንዱ ውስታዝ አይወያይም። ነቢዩ ለሰዎች አርያ ምሳሌ ሆናለ ብሎ ብቻውን አቁሞ መወያየት የሚችል የለም። ጳውሎስን ደርቤለት የሚወያየለም። አምሹር ያፍሩበታል። ምክንያቱም ይሸማቀቁበታል። እንግዲህ ወንድማችን ፈንዲ ሰቷት ነበር እና አሁን ደግሞ ትላንትና ማታ እኔ መላዩት ነበር ቪዲዮ። እንግዲህ ዛሬ ነው ያየሁት። ይሄን ቪዲዮ ሰርቶ ፖስት አድርጓል ከአንድ ወንድማችን ክርስቲያን ጋራ የራሴ አሳስጠበታለሁ። እናንተም እንግዲህ እናንተን አሳሳት አስቀምጡበታላችሁ። እስቲ ባጭሩን ያሳያችሁ

ይህም ቪዲዮ ሰርታ፣ እንግዲህ ይህ ቲክቶክ ላይ ፖስት አድርጋለች። ይሄ ቪዲዮ የእሷ ሀሳብ እንደሆነ ግልጽ ነው። ምክንያቱም ፖስት የደረገው በእሷ አካውንት ላይ ስለሆነ ሀሳቡን ያወጣችው እሷ ነች። እዚህ ላይ እንግዲህ ብዙ ሀሳብ ሰጥቶበታል። የአራዳ ልጆች ይህንን ቪዲዮ ራፍ ኢዲት የተደረገው ምንም ቃለ መልስ የለውም። ኮመንት ነው የምንገናኘው። ኮመንት የሚባል ሾፌም አላውቅም። አይቻመኝም ነው የምልህ። ዛሬ ኮመንታችሁ

እሷ ላይ ግን እንዴት ጣለበሽ ብሎ ሲወርዱባት ነበር። በነገራችን ላይ የማታው ቋን ነገር ልንገራችሁ በእስልምና ውስጥ እኛ ካለው ህግ፣ የጠበቀ ህግ ነው ያለው በእንደዚህ ዓይነት ጉዳይ። አንድ ሰው እግዚአብሔርን ብሎ ከማለ ከእስልምና ይወጣል፣ ዳይሬክት በቃ። ምንም እኛ ወላሂ ምናምን ብላ ለምን ይቻላልና አላህ ወላሂ ምናምን እና ጋለኛ፣ እስልምና ውስጥ እግዚአብሔርን ብለህ ከማልክ ትወጣለህ። ከሃይማኖቴ የሚያስወጣ ነገር ነው ሰውና በጣም ጥብቅ ህግ ነው ያለችው። በእንዚያ ጉዳይ በጣም የጠበቀ ህግ ነው ያላቸው እና ኮመንት ላይ ገብቶ እንዴት ዩቲን ለብስ ለበሽ ብለው የጻፉላት ነበር። እና እሷ እንዳታሰጉኝ ያላችሁ እንዳትጽፉልኝ፣ የድሮን ነገር ለማስታወስ ነው። ምንድን ነው የድሮ ነገር ስንመለከት ያው የዘፈኗ ነገር ነው፣ የዘፈኗ መልክት ማስተላለፍ እና በአጭሩ በክርስትና ሆነ በእስልምና ነገር አይፈቀድም። በተለይ በእስልምና እንደዚህ ነገር በጣም የተወገዘ ነው። ከሞት የሚያወጣ ነገር ነው። በእኛ በኩል ላላቢድ እንኳን ቤተክርስቲያኗ በተሰቶ ቤተክርስቲያኒቷ ላላደረገችውም እኛን ላላደረግነው፣ ግን በእስልምና በኩል ደግሞ በጣም የጠበቀ ሕግ ስለሆነ እሷ ላይ ነው እንግዲህ ነገሮች የሚበዙት እና ይሄን አይታ እንግዲህ አንድ ፖርቲስ ምንድን ነው አንድ ሙስሊም እህቷ አንድ እንደዚህ ዓይነት ሀሳብ ሰጠቻት። ሰላም አለይኩም ወራህመቱላሂ ወበረካቱ። ያጀማ ጀማ እንዴት ቆያችሁ? አሁን አካባቢ ቲክቶክ ላይ ቪዲዮ ሳንሸራትት መግቢያ ላይ ያደረኩትን የነ ዩቲዩብ ቪዲዮ አየሁት። በነገራችን ላይ በቴዲ አፍሮ ሙዚቃ አንቺን ባይማኖትሽ እኔም ባይማኖቴ መኖር እንችላለን አይጠበኝም ቤቴ የሚለው በቄስና በሼህ ፎቶ ሙስሊሞችና ክርስቲያኖች አብረው እየበሉ አብረው ይሄዱ ምናምን ፎቶ እየተደረገ ብዙ ቪዲዮዎች ይሰራሉ፣ ብዙ መልእክቶች ይተላለፋሉ። ይሄን ቪዲዮ እንዲሰራ ያደረገኝ ዩቲ በሚሊዮኖች የሚቆጠሩ ተከታይ አላት። ያኛው ክርስቲያኑ ልጅ እንደዚሁ በመቶ ሺዎች የሚቆጠሩ ተከታዮች ያሉት ይመስለኛል። ስንት ፎሎወር እንዳለው አላየሁም። ኤኒወይስ ብዙ ሰው ያውቃቸዋል እነዚህ ልጆች። በታዋቂ ሰዎች አንቺ በሃይማኖትሽ እኔም በሃይማኖት አንድ ሙስሊምና አንድ ክርስቲያን መፋቀር ይችላሉ አይነት መልእክት ማስተላለፉ ጥሩ አይደለም። ያ እኔ በተለይ እነዚህ ክርስቲያኑ ልጅና ሙስሊሟ ያኔ እንደዚህ አይነት ነገር የምታደርጉ ታዋቂ ሰዎች ምንድን ነው የሚሰማችሁ? ለወጣቶቹ ሙስሊም ሆነ ወይም ሙስሊም ሆነሽ ወይም ክርስቲያን ሆነ ወይም ክርስቲያን ሆነሽ መፋቀር ትችላላችሁ የሚል ሁለት የተለያየ ነገር ማስተላለፍ ለእናንተ ጀስት ኖርማል ነው? ለእናንተ ምንም ስሜት እንትን አይላችሁም? ይሄን ነው ማወቅ የፈለኩት። ምናልባትም እነ ዩቲ እንደዛ የሰሩት ወይም በሶሻል ሚዲያ ላይ የቄስና የሼህ ፎቶ፣ ሙስሊምና ክርስቲያን አብሮ እየበላ እንትን የሚሉት ሶሻል ሚዲያ ላይ ይሄ የሃይማኖት ስግብገበኝነት ጎልቶ እየታየ ነው፣ በተለይ በዚህ ሰሞን አካባቢ፣ በዚህ ዘመን ማለት ነው እና ማህበረሰቡ ሚጣላ የሚመስላቸው ሶሻል ሚዲያ ላይ ያለው ጭቅጭቅ መሰዳደ ውሄ ስግበኝነቱ ሰጣ ገባው መሬት ላይ ወርዶ ማህበረሰቡ የሚጣ ላይ የሚመስላቸው የሺህና የቄስ ፎቶ ምናምን እያደረጉ የሚፖስቱ አሉ። በእርግጥን ያሳዝኑኛል፣ ሀሳባቸውም ይገባኛል። አብሽሩ መሬት ላይ የሚወርድ ጸብ የለም እዚሁ ሶሻል ሚዲያ ላይ ተንቦ ወርጫ አርቆ ይቀራል የሚል መልእክት ነው ማስተላልፈው ከበፊቱን ጀምሮ ማለት ነው። እዚጋር ይታወቅ የሚገባው ተከባብሮ መኖር ደስ ይላል። እኔ የምናገረው ነገር መቼም ጥሩ ነገር ጎልቶ አይወጣም እንጂ ምን ላለው መሰላችሁ፣ ሁሉም ሃይማኖት ማህበረሰብን የሰው ልጅ ጥሩሁን ብለው ያስተምራሉ። ሁሉም ሃይማኖት በፈጣሪ መኖር ያምናል። ኦኬ፣ ልዩነታችን ምንድን ነው? መለኮታዊ ያስተምሮን እንጂ የሃይማኖት ስርዓቶች በቃ ኦልሞስት ዘጠና አምስት ዘጠና ስምንት ፐርሰንት ድረስ ይመሳሰላል። በነገራችን ላይ ልዩነቱ ምንድነው? መለኮታዊ ነጥብ ላይ ነው። የመለኮታዊ አስተምህሮ ላይ ነው ልዩነታችን፣ እንጂ የትኛውም ሃይማኖት ክፉ ሆን አይልም። የትኛውም ሃይማኖት ስረቅ አይልም። የትኛውም ሃይማኖት ፈጣሪ የለም አይልም። ተግባብተናል። ምናልባት በዛ ስጋት ከሆነ የምትሰሩት ፎቶ ይበቃል። የሙስሊምና ክርስቲያን ተሰብስቦ የተነሳ ፎቶ ወይም የቄስና የሼህ ፎቶ ይበቃል እንጂ እንደዚህ በሚሊየን የሚቆጠር ሰው የሚያውቃቸው ሰዎች ሆናችሁ ችግር የለውም ያንተ ሃይማኖት ሌላ ነው፣ የኔ ሃይማኖት ሌላ ነው። ብንፈቃቀር ወይም ብንጋባ ጀስት በጣም ነው እንትን የሚለው ጥሩ አይደለም። ያ እኔ ለን እኔ የሃይማኖታዊ ኮንቴንት ስለምሰራ ወይም እንደ ሃይማኖት እንትን ስለምን ሊከብደኝ እንዴት ልል እችላለሁ? የእናንተን ስሜት ነው እኔ ማወቅ የምፈልገው። ያኔ ጀስት ኖርማል ነው እንዴት ነው አንድን ሃይማኖት የሚከተል ሰው ሌላ ሃይማኖት ቢያገባ ጣጣ የለውም አይነት ብዬ መልእክት ማስተላልፈው። የሚል ስሜቱ ምንድን ነው? በነገራችን ላይ ኮሜንት ላይ እንዳትሳደቡ ጀምሬ፣ የኛ ማህበረሰብ እንዳትሳደቡ ሲባል ይብስበታል። አንደኛ ነገር። ሁለተኛ ነገር ደግሞ የሶሻል ሚዲያ ኢንፍሉዌንሰር የሆኑ እንደዚህ ቫይራል የሚወጡ ቪዲዮዎች የሚሰሩ ታዋቂ ሰዎች ስድብ አያስቆማቸውም። ያኔ ብትሳደቡም ለእነሱ ለውጥ የለውም። ስድቡ ሳይሆን ማለት እንፈልገው ሌላኛው ምን አልመሰላችሁ ተዉ፣ እንደዚህ አይነት ነገር አትስሩ ሲባሉ ታዋቂ የሶሻል ሚዲያ ኢንፍሉዌንሰሮች ተው የሚል ነገር አይገዛቸውም ፈጽሞ። እኔ አሁን የፈለጉት የነሱ ስሜት ምንድን ነው? ያኒ ታውቃላችሁ፣ ውስጣቸው ገብቼ ባወቅ ነው ደስ የሚል ስሜንታቸውን፣ ጭንቅላታቸው ውስጥ ገብቼ ማለት ነው ያኒ። አያስቡበትም፣ ቆም ብለው ኖርማሊ፣ አለቀ። እንዴት ነው ቆይ፣ ቤተሰቦቻቸውስ? የሆነ አንድ የ18 ዓመት ልጅ አንድ የ25 ዓመት ልጅ ሌላ ሃይማኖቱ ነው ቢገቡ ቤተሰቦቻቸው ውስጥ የሚፈጠረውን መከፋት እናቶቻቸው የዝኛውም የሙስሊሙም የኦርቶዶክስም ልባቸው ቢሰበርስ ብላቸው አታስቡም። ያኔ አይ ሶሻል ሚዲያ ላይ እኔም ቪዲዮ በሰራባቸው ያም መቶ ቢሰርባቸው ያን ብላቸው ለአንተ ተጠንሻ የራሱ ጉዳይ ተሳደብ አልተሳደብም ምን ያመጣል? ተው አትስሩ የሚላቸውን ህዝብም አይገዛችሁ። የሚ ናቃለሁ፣ ግን እኔ የምፈልገው ልባችሁና ህሊናቸው አያስብም። ወጣት ልጅ አሁን እንግዲህ ዩቲም ይሄ ወንዱም ልጅ አንደ የቆንጆ ልጆች ናቸው፣ ወጣቶች ልጆች ናቸው። ብዙ ሰው ያውቃቸዋል። የሚያማምር ኮንቴንት ይሰራሉ። ብዙ ሰው ታውቃላችሁ፣ ይከተላቸዋል። ስራቸው ደስ ይላል። የሆነ አላደለም፣ ምን አልመሰለኝም፣ ለዘብተኛ ስራ ነው የሚሰሩት። ከሃይማኖት ውጭ ከፖለቲካ ውጭ ነው የሚሰሩት። ሰው ፖለቲካና ሃይማኖት በጣም ስለሰቸው ስለሰለቸው የሚያዩ በቃ፣ ይሄ አርት የሆነ ነገር አላደለ ለዘብተኛ የሆነ ነገር ወጣቶቹ የሚሰራቸው አጫጭር ነገር ነው የሚከታተለው። ዝባዝንክ የሚያወራ ስለ ሃይማኖት የሚጨቃጨቅ ብዛት የሚያዳምጥ የለም እና እናንተን የሚከታተላችሁ ሰው እነዚህ ትንንሽ ልጆች የእናንተን ስራ እንደ መልካም ነገር አይቶ ሂዶ ቢጋባ እናቷ እናቱ ልባቸው አይሰብርም ትላላችሁ? የፋሲካ ጊዜ ወይም የሙስሊሙ በዓል ጊዜ ያኔ እስኪ እናስቡበት፣ ለማለት ነው። የማህበረሰብ ስሉ አይደለም የምንጠይቀው፣ የእናንተ ሕሊና ጭንቅላት አእምሯችሁን ነው መጠየቅ የምፈልገው። በመጨረሻም ግን ልጁ ጫት ይዟል፣ ይሄ ክርስቲያኑ ልጅ ከዩቲ ጋር እንትን የሰራው ወገናችን። እኔ ቪዲዮችን አያለሁኝ። ኔ የምትሰራቸው ኮንቴንቶች አሉ፣ ማስታወቂያችሁ የምትሰራቸው ቪዲዮች አሪፉ ቪዲዮዎች ናቸው። እና ያው ጫት ከእስልምና ሃይማኖት ጋር አይገናኝም። እስልምና ሃይማኖት የሰው ልጅ የሚጎዳ ነገር፣ ማንኛውም ነገር ጸያፍነት የተከለከለ ነው። የሰው ልጅ ሊጎዳ የሚችል ነገር መሸጥም ሆነ ለሚሸጥ ሰው መተባበር ክልክል ነው። ለምሳሌ በጣም መልካም የሚባሉ ሙስሊሞች በሱቃቸው ጫት አይሸጡም፣ ሲጋራ አይሸጡም፣ የሰው ልጅ የሚጎዳ ነገር አያደርጉም። እና ጫት የሙስሊም መገለጫ አይደለም። ጫት የሆነ አካባቢ የተለመደ ዛሬ ዱርዬ ሁሉ የቃሙ መደበር ያደርጉታል። ጫት የዱርዬ ጊዜ ማሳለፊያ የቦዘኔ ጊዜ ማሳለፊያ ነው እንጂ በእስልምና ሃይማኖት ፈጽሞ የሚታወቅ አይደለም። ይህንን መልክት እንዲደርስ ተስፋ አደርጋለሁኝ። ኮንቴንቶችህ አሪፎች ናቸው። ዩቲም ያው አሪፍ ነገሮች ነው የምትሰሪው እና እንደዚህ አይነት ነገሮች አትስሩ እባካችሁን። ወጣቶች ናቸው እንደው ነው የምለው። ሌላኛው ደግሞ ልጁ እንትኑን ከዩቲ ጋር ሰራ። ቪዲዮ ላይ ረጅም ተስቢህ ይዟል አይደለ? ሽእል ላይ እስኪ ነገሩኝ። ረጅም ተስቢህ እፈልጋለሁ። ተስቢህ የለኝም። ተስቢ ማደርግበት ማለት ነው፣ በመጨረሻ ማለት ነው። ኧረ እንደው ግን ምን ይሻላል ወላሂ እነዚህ ልጆች ጭንቅላት ውስጥ ገብቼ አእምሯቸውን፣ ህሊናቸውን ነበር መጠየቅ መፈልገው እታችን እንግዲህ ብዙ ማደግፋት ብትሆንም በዚህ ላይ እንግዲህ ትክክለኛ ሀሳብ ይህን ማሳገልጻላችሁ ያስባለሁ ነው። በአጭሩ እነዚ ነገር ቅድም ለት ነው እነሱም ጋር ውግዘት ነው፣ እኛም ጋር ውግዘት ነው። አይፈቀድም የሚገርመው ነገር ግን በዚህ ቪዲዮ ላይ እንግዲህ እታችን ዩቲ ናይስ፣ እንዲህ የሚል ኮመንት ጻፈችላት እና እሱ የሰጠችው መልስ ላሰማችው ቦስ ለምን አትጋቡም? ከመሲ ጋር ዩቲናት ናት። ይህን ኮሜንት እየኮመተችው ትናንትና በሰራውት ቪዲዮ በእኔ ሀሳብ ከተስማሙት መካከል አንዱ ትክክል ብሎ እጻፈው ስር ገብታ ነው እንደዚህ ያለችው። መስሚያቸው ጥጥ ነው በነገራችን ላይ ብያችኋለሁ። ሶሻል ሚዲያ ላይ ታዋቂ ኢንፍሉዌንሰር የሆኑ ሰዎች ስድብም ሆነ ምክርም አይገዛቸውም በነገራችን ላይ። ዩቲና አንችና መሰሎችን ማንም ሰው እኔ አልመክርም ምክር እንደማይሰሙ ከአሁን በፊትም ተናግሬያለሁኝ። ሶሻል ሚዲያ ላይ ኢንፍሉዌንሰር የሆኑ ሰዎችን እመክራለሁ ብላችሁ አሳችሁን አታበላሹ ብያለሁኝ። እኔ አልመከርኩሽም። ሰዎችም እንዳይሰድቡሽ ትናንትና ጠይቅ ያለሁኝ። ደስ የሚለው አልሰደቡሽም። በዙ አጋጣሚ ሰው ስድብ ቀንሷል። ላመሰግናችሁ እወዳለሁኝ። ስድብ ቀንሱ። ካሁን በፊትም እንደዚህ ኮሜንት ላይ ሰደቡኝ ምናምን ብላ ቪዲዮ ሰርቻለሁኝ። በየኮሜንቱ እየሄዳችሁ አትሳድቡ፣ ሳንጃ አትሳቡ፣ ለትልሽ ለትልቁ የተማራችሁ አካዳሚካሊ ሰዎች ሆኑ ብያለሁኝ። ትናንት የሰራሁት ቪዲዮ ያንቺን ልምብ ያችን ህሊና አብሮሽ የሰራውን ልጅ እናንተ ውስጥ ህሊናችሁ ውስጥ አእምሯችሁ ውስጥ ልባችሁ ውስጥ ገብቼ ማየት ነው የምፈልገው። ነው ዋናው ነጥቤ። ማለትም እናንተ ወጣቶች ናችሁ፣ ገና ልጆች ናችሁ፣ አፍላ ወጣት ናችሁ። እናንተን የሚከተላችሁ አፍላ ወጣት ነው። እናንተን አይቶ የምር አንድ ኦርቶዶክስ አንድ ክርስቲያንና ሙስሊም ቢፋቀር እናቶቻቸው ለምን አታስቡም? የእናቶቻቸው ልብ ይሰበራል። ልጄ ክርስቲያን አፈቀረች አፈቀረ ልጄ ሙስሊም አፈቀረች አፈቀረ ከቤተሰቦቻቸው ጋር መነጣጠል ነው ሊገናኙ የማይችሉ የእናትን የቤተሰብን ልብ የሚሰብር ነገር ለምን ታደርጋላችሁ? ህሊናችሁን ነው መጠይቅ እንፈልገዋል አልኩ እንጂ፣ በነገራችን ላይ ልመክርሽም አይደለም። ምን ያልመክርም አንድ ጊዜ ፌስቡክ ላይ የምንገጠም ይመስላችሁ። ልጁ ፌስቡክ ላይ ታዋቂ ነው፣ ቲክቶክም ላይ ታዋቂ ነው። ኒ ወይስ እና ጸጉሩን ቁጥርጥር አድርጓናቱ ላይ ጸጉርህን ምናምን ሲሉ ተዋትም ከሩት ይብስበታል አልኳቸው። ጭራሽ ጸጉሩን ድሬድ አድርጎ መጣ። እና እነ ኡስታዞች ዩቲል ሌሎችን ሶሻል ሚዲያ ላይ ያሉ ኢንፍሉዌንሰር ሙስሊሞችን ያንስ ይመካከሉ ተው አትምከሩ ብያለሁ። ዩቲል የኔ አልመከርኩሽም፣ እኔ ግን ህሊናሽ ነው መጠየቅ የምፈልገው። በነገራችን ላይ ካቢና ከቲክቶክ ካምፓኒ በላይ ብዙ ፎሎወር ያለው ሰው ነው። ሰዎችን የሚጎዳ ነገር ሶሻል ሚዲያ ላይ ሚሊየን ብር ቢከፈለኝም አልሰራም ነው ያለው። እና እንደው ለህሊናችሁ ምንድን ነው ጥያቄያችሁ? ሰዎችን ሊጎዳ የሚችል ነገር የማይጠቅም ነገር ለሰው ማሳየት ብዙ ሰው ዘንድ እንዲደርስ ማድረግ ህሊናችሁ ምን ይላል የሚል ነው እንጂ ልመክርሽ አይደለም። እኔ መቼም አልመክርሽም። የሚመክርሽንም ሰው አትምከሩ ነው ብለው ያኔ መምከር አፍ ማበላሽት ነው። በዚህ ጊዜ ተስማምተና ያኔ ገብተሽ አላሳቢ እና እንግዲህ እንደዚህ እነሱ በዚህ ላይ ሲቃወሙ ነበር። የኛዎቹ ደግሞ እንደውም ጎሽ፣ አሪፍ ነው ቆንጆ ነው የሚል ነገር ሲያነሱ ነበር። እስቲ ይሄንን ጉድ ተመልከቱት። እስቲ ይሄን አምር ሴት ልጅ የፈለገውን ልብስ ብትለብሽ ዘናጭም ሆነ ዓለም ላይ ውድ ያለውን ልብስ ብትለብሺ ነጠላ እንደምትለብሺ የሚያምርብሽ የለም። አቤት ነጠላ የምትለብሱ ሴቶች እንዴት እንደሚያምርባችሁ በመድኃኒዓለም። ያው ሚኮንግ ወንድማችን በዚህ መንገድ አድርጎ የራሱን መልእክት አስተላልፏል እና አሪፍ ነው፣ ምንም እንትን የለበትም። ግን በብዛት ስንመለከት የኛዎቹ ጎሽ ምን አሪፍ ነው፣ ምን ኮመንት ነው የጻፉት፣ እና የእነሱ ደግሞ እንዴት ይሄ ይሆናል እንዴት ካድሽን ምናምን የሚል ነገር የጻፉ የነበሩት እና ይሄ ደግሞ የሚያመለክተን ምን ያክል ለእምነታቸው ለሕይወታቸው ክብር እንዳላቸው። የእኛዎቹ እያወቅን እንደዚህ አይነት የማይፈቀድ እያወቅን የሆነ ጥቅስ እየመዝን እያወጣን ከምን የሚያመስ ነገር እያወጣን ለዚያ ነገር በዋሰቱን አይጎሽ ምናምን የሚሉ ሰዎች አለን እና ባጭሩ እንደዚያ ነገሮች ሐሰት ናቸው። እና አዩቲናስ እንግዲህ ተመለሰች የሚነገር የቷራንም የሚገኘው እኔ እስካየሁበት ድረስ ተመለሰች የሚነገር አላገኘሁበትም። ኦርቶዶክስ ለምን ሆንሽ ብቲ ለእግዚአብሔር መስጠት የሚገባኝ ትክክለኛውን ክብር ለመስጠት ነው ኦርቶዶክስ የሆንኩት ቤተ ክርስቲያን ስቴጂ ጸልሽ መውጣት ትሻለሽ ተሳልመሽ መሄድ ትሻለሽ ቸርች ስቴጅ ግን እንደዛ አደለም ከሄድሽ በር ላይ አባልነት ሞልተሽ ዲቴል እንድትገቢ ያደርጉሻል በገባሽ ቁጥር አይምሮሽ ውስጥ ያለው ትልቁን እግዚአብሔር የሚያሳንስብሽን የቸርች ፖለቲክስ እየተረዳሽ ትመጫለሽ። ወደ ቤተ ክርስቲያን ስትሄጂ የአከሌ ቤተ ክርስቲያን ሊሄድ ነው ብዬ ባለመሄዴ አሁን በጣም ደስተኛ ነኝ። እግዚአብሔር ዱላውን ስላላነሳብን ነው እንጂ ስንት ጋጠወጥ የሆነ ባህሪያችንን እንኳን ለሱ ፊት ለሰው አይን እንኳን የማይመጥን ብዙ ካራክተሮቻችን ችሎ ነው ዝም ያለው። ሀፒ በርስዴ ጂሰስ ብዬ ማቃልለው ኢየሱስ የለኝም። ኢየሱስ ክርስቶስ ቤቴ የንግድ ቤት አደረጋችሁት ብሎ ጅራፍ እንዳነሳው አሁን ጅራፍ ቢያነሳ ማን ሊተርፍ እንደሚችል አላውቅም። የምወደውን እግዚአብሔርን በትክክል የማከብርበት ቦታ ላይ እንዳለው ይሰማኛል። እግዚአብሔር ዲስሪስፔክት ከሚደረግበት ቦታ ላይ፣ መዘመር ከሚቀልበት ቦታ ላይ፣ እንደፈለገ ወንጌል ኮሜርሻል ከሚሆንበት ቦታ ላይ ግን በታሽ ራስ ሽማደን

እንደገና በሀሳብሽ ድንግልነሽ በፀጉርሽም ድንግልነሽ በአይንሽም ድንግልነሽ በፀጉር ድንግልና አለ እንዴ በሐሳብሽም ድንግልነሽ ሲሉ አባ ገብረ ኪዳን አራት አይና የሚባሉት አባ ገብረ ኪዳን እኮ በሀሳቧ ድንግል ነሽ አራት አይና የተባሉት የፀጉሯን ድንግልና በደምብ አንድ ጊዜ ለማኝ ሲያረጓት ማርያም አንድ ጊዜ ለማይሳረው አንድ ጊዜ አንድ ጊዜ ለውሻ የራራች ማርያም በወርቅ ጫማ፣ የወርቅ ጫማ ያስፈልገኝም ብላ ወርቅ ጫማዋን አውልቃ ለተጠማ ውሻ ውሃ ቀርታ ያጠጣች ነች። በጣም የሚገርመው በወርቅ ጫማ ለተጠማ ውሻ ዛሬም ታጠጣለች። አይገርምም? ብርሃን ከውሻም ያነሰ ውሻ ለሆነ ለአንተም ታጠጣለች። በጣም በሚገርም መልኩ ውሻ ማለት እኮ ታማኝ ማለት እኮ ነው። ሌላ ምንም ታምር ነገር የለም። አሳድገኸው ብትገፋው የማይገፋ ማለት እኮ ነው። አብልተኸው የሚታመን ብትሞት መቃብርህ ላይ የሚቀመጥ የስጋ ዘመድ አስክሬም ብለው ጥለው ሲሄዱ የማይሄድ ማለት እኮ ነው። ውሻ ማለት ያፈራውን ሀብት የሚጠብቅ የውሻ ውሻን ታላር ከውሻ የባሰ ውሻን እኮ ነው። አሁን እየመለስን ያለ ነው፣ የበላበትን ወጭት ሰባሪ፣ ተጠምተህ የጠጣህበትን እንስራ ሰባሪ፣ ልጆቹን የበተነ ውሻ አምሶሪ፣ ውሻ ብለ ስላመጣህ ነው እንዳልኩህ እየሰደብኩህ አይደለም። ውሻ የስሙን ትርጓሜ ነግሬያለሁ ግን ከዛኛው ያነሰ ውሻ ስለሆንክ ነው። አሁን መብርሃን ለተጠማ ውሻ ላውን በወርቅ ጫማዋ አይደለም ለሰው ፍጥር አጠጥታለች፣ ለእንስሳው የሚገርመው ግን ይህች እናት ከእንስሳም እንስሳ ስታገኝም አጠጥታለች። አጠጥታለች አይገርም። በእንተ ስማ ለማርያም ብለህ ሆድህን ሞልተህበታል። በእንተ ስማ ብለህ ይኸው አሁን የተቀመጥክበት ወንበር ላይ ተቀምጠሃል። እመብርሃን ለተጠማ ውሻ ለማጠጣቷ እኮ ምስክር አንተ ነህ። ከውሻው ያነሰ ውሻ የጠጣኸው እኮ ባለቤቱ አንተ ነህ። ከአንተ ሌላ ማን ምስክር ሊመጣ የኔ ውሻ ስለዚህ ኃላፊነቱን ወስዷል ለው ብሏል። ለሚመጣው ነገር ኃላፊነት ስጡት። የተዋህዶ ልጆች ስንኖር በህግ ነው። ህግን ለማክበር ለማስከበራችን ደግሞ ወላይታዎች ምስክሮች ናቸው። የወላይታ ወጣቶች ሌላኛውን ውሻ አንጠልጥለው ለህግ ሲሰጡት እንስሳ ነው ብለው አልናቁትም። አሳይቻቸዋለሁ ኢየሱስ ላይ ለቀለደው በህግ ነውና የሚተዳደረው ህግ ይቀጠዋል። ኃላፊነታችን ነው መስጠት ብለው ጨዋነትን አሳይተዋል። ህግ እና ህግ አስከባሪ ውስጥ ካለ ድረስ ለህግ አሳልፋችሁ፣ ካልሆነ ደግሞ ኃላፊነት እወስዳለሁ ብሎ ከህግ ተላልፎ ስለሆነ ያንን እንደምታሳዩን በቅርብ ጊዜ የምናየው ነው።